ሰላ ኩም ራ ትላ በርካቱ የተከበራችሁ እና የተወደዳችሁ አዳ ቤተሰባዎች በለዝራ ሆናችሁ ፕሮግራማችንን የምትከታተሉ ሆኑ በያላችሁበት ሰላምታችን ይድረሳችሁ። ይህ ጁመአ ወደ እናንተ የሚደርሰው ከጁመአ እስከ ጁመአ ፕሮግራማችን ነው። ፕሮግራማችን በሳምንት ውስጥ ስለማይ ኢስላማዊ፣ አገር አቀፍና ዓለም አቀፍ መረጃዎችን ወደ እናንተ የምናደርስበት የምንዳሰስበት ልዩ ፕሮግራማችን ነው። ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። አዘጋጅቶ አቅርቡ በኩል አብሬያችኋለሁ። አብራችሁ ይቆዩ። ቅዳሜ መረጃችን የሚሆነው ከጣሊያን መንግስት ጋር በሰው ኃይል ስምሪት ዘርፍ ለመተባበር የሚያስችል የመግባቢያ ስምምነት ማድረጋቸውን የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል አስታውቀዋል። ይህንን የተመለከተ መረጃ ይሆናል። ኢትዮጵያ ከጣሊያን መንግስት ጋር በሰው ኃይል ስምሪት ዘርፍ በመተባበር የሚያስችል የመግባቢያ ስምምነት በጣሊያን ሮም ከተማ መፈራረሟን የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል ገልጸዋል። ሚኒስትሯ በማህበራዊ ስር ገጻቸው ባሰፈሩት መረጃ እንደገለጹትም ስምምነቱ በመንግስት ደረጃ በአይነቱ የመጀመሪያ ሲሆን በቀጣዩ ለተለያዩ ክፍለ አህጉራት የሚደረገውን የሰው ኃይል ስምሪት የሚያሳፋ እንዲሁም በቀጣዩ ለሚደረጉ ስምምነቶች መንገዱን የሚያደላድል መሆኑ እሙን ነው ብለዋል። የመግባቢያ ስምምነቱን ከጣሊያን የሰራተኛና ማህበራዊ ፖሊሲዎች ሚኒስትር ክብርት ማሪያ ማሪና አልቪራ ጋር በጣሊያን ሮም ከተማ ተገኝተው መፈራረማቸውን የገለጹት ሚኒስቴሯ የጣሊያን የስራ ገበያ ከኢትዮጵያ የሰለጠነ የሰው ኃይል መቀበል ከፍተኛ ፍላጎት እንዳለ ተመልክተናልም ብለዋል። በዚህም እጅግ ደስ ብሎናል ያሉ ሲሆን በቀጣይ ከሌሎች ሀገራት ጋር የሚደረገው መሰል ስምምነቶች የሚቀጥሉ መሆኑን የስራና ክህሎት ሚኒስቴር ወይዘሮ ሙፈሪሃት ካሚል አስታውቀዋል። በዚህ ሳምንት ውስጥ ከነበሩ ጉዳዮች መካከል ሩፋይዳ የሴቶች ፋውንዴሽን የመጀመሪያው ዙር ለሴቶች ሽልማት ሊያበረክት መሆኑን ገልጸዋል። ሮፋይዳ ሴቶች ፋውንዴሽን ጥቅምት 30 2018 ዓ.ም ዕለት ባዞ ባዶዋ ሙዚየም አዳራሽ የተዘጋጀውን የሮፋይዳ አዋርድ የሞርት አርክቴክቶች የተሰኘ መጽሐፍ ምርቃት አስመልክቶ ባለፈው ጥቅምት 17 2018 ዓ.ም ዕለት በዛው ባዶዋ ሙዚየም አዳራሽ መግለጫ ሰጥቷል። ሽልማቱ የእውቀቷንና ማህበረሰብ አገልግሎቷን በተግባር ባሳየች ታዋቂ ሴት ሮፋይዳ አል ኢስላሚያ የተሰየመ መሆኑ የተገለጸ ሲሆን ሽልማቱም በዚህ ዓመት ለመጀመሪያ ጊዜ ለሙስሊሙ ማህበረሰብ ጠቃሚ ሚና ለተጫወቱ ጠንካራ ሴቶች የሚሰጥ መሆኑም ነው የተገለጸው። እንዲህ አይነት ሴቶችን መሸልም ላበረከቱ ታስተዋጽኦ እውቅና ከመስጠት ባለፈ ሌሎችን የእነሱን ፈለግ እንዲከተሉ ያነሳሳል የተባለ ሲሆን በሽልማት ስነ ስርዓቱ ላይም የእስልምና ምሁራን፣ ጸሐፊዎች፣ የክብር እንግዶችን ጨምሮ የተለያዩ የሙስሊም ማህበረሰብ አባላት እንደሚሳተፉም ነው በመግለጫ የተነገረው። በተመሳሳይ ቀን የኡማው አርክቴክቶች የተሰኘ መጽሐፍ ይመረቃል የተባለ ሲሆን ይህ መጽሐፍም በተለያዩ ሰዎች ተጻፈ። ምርቃቱም ጥቅምት 3 2018 ዓ ውስጥ በአድዋ ሙዚየም አዳራሽ በርካታ የክብር እንግዶች በተገኙበት የሚመረቅ መሆኑም ነው የተገለጸው። ሙስሊም ማህበረሰብ ለቱሉ ድምቱ ሙስሊም መካነ መቃብር አጥር ግንባታ የበኩሉን እንዳበረከት ጥሪ ቀረበ። በአቃቂ ቃሊቲ ክፍለ ከተማ እስልምና ጉዳዮች ምክር ቤት አዘጋጅነት በአሳለፍነው ጥቅምት 16 2018 ዓመት ዕለት የቱለምንቱ ሙስሊም መካነ መቃብርን የማጽዳት ስራ የተከናወነ ሲሆን በመርሃ ግብሩ ላይ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች እንዲሁም የአቃቂ ቃሊቲ የመጅሊስ አመራሮች እና ክፍለ ከተማው የመንግስት የሥራ ኃላፊዎች እንዲሁም በርካታ የአካባቢ ሙስሊም ማህበረሰብ በጽዳት ስራው ላይ ተሰማርተው ነበር።

አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በቻሉ አቅም ሙስሊሙን ማህበረሰብ ለማገልገል እንደሚሰራ የገለጹ ሲሆን በተለይም የሙስሊሙን ማህበረሰብ ጥያቄዎች ለመመለስና ለማስመለስ ተግቶ ይሰራል ብለዋል። የአቃቂ ቃሊቲ ክፍለ ከተማ እስልምና ጉዳዮች ምክር ቤት እየሰራ ያለውን ስራ የሚያደነቁ ሲሆን በተለይ የቱሉ ድምቱ ሙስሊም መካነ መቃብርን የማጠር ስራም መጅሊሱ ከሙስሊም ማህበረሰብ ጋር በመተባበር እንደሚያከናውን ነው የተናገሩትም። እግረ መንገዳቸውንም ሙስሊም ማህበረሰብ በመረባረብ ይህንን የአጥር ግንባታ እንዳከናውንም ጥሪያቸውን አቅርበዋል። በበረሃ ግብሩ የአቃቂቃሊቲ ክፍለ ከተማና የአዲስ አበባ መጅሊስ ከፍተኛ አመራሮች መልእክታቸውን ያስተላለፉ ሲሆን የትውልድ ድምቶ ሙስሊም መካነ መቃብር አጠቃላይ የአጥር ስፋቱ 1 ሺ ሶስት መቶ ሜትር መሆኑ ተገልጿል። ሙሉ አጥሩን ለማሳጠርም 25 ሚሊዮን ኢትዮጵያ ብር የሚፈጅ መሆኑ የተገለጸ ሲሆን ከዚህ ውስጥ የአካባቢው ማህበረሰብ ባደረገው ረበረብ አራት ሚሊዮን ብር በሆነ ወጪ ሁለት መቶ ሜትር የሚሆነው አጥር መታጠሩ ተገልጿል። ቀሪው 1100 ሜትር አጥር ለማሳጠርም ህዝበ ሙስሊሙ በጋራ በመተባበር እንደሳጠረና መቃብሩ እንዲከበር የአቃቂ ቃሊቲ ክፍለ ከተማ መጅሊስ ጥሪ አቅርቧል። ቱሉ ዲምቱ የሙስሊም መካነ መቃብር ረጅም ዘመን ያስቆጠረና በአቃቂ ቃሊቲ ለአቃቂ ቃሊቲ፣ ለቦሌ፣ ለኮዬ ፈጬ፣ ለንፋስ ስልክ ላፍቶ ክፍለ ከተማ አገልግሎት የሚሰጥ መሆኑም ነው የተገለጸው። ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ያረፉበት ስፍራ ማንኛውም ሙስሊም ሲሞት እንደሚቀበረበት እና የመድና እስልምና ጉዳዮች ከፍተኛ ምክር ቤትም አስራ ሁለተኛ መካነ መቃብር ቦታ አድርጎ እውቅና መስጣቱን ገለጸ። አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ የአረፉበትን ስፍራ በመካነ መቃብርነት እውቅና ሰጥቼዋለሁ ሲል በትላንትናው ዕለት ባወጣው መግለጫ አስታውቋል። ምክር ቤቱ ይህንን ያስታወቀውም ትላንት 25 ጥቅምት 2018 ዓመት ባወጣው መግለጫ ሲሆን ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ የተቀበሩበት ስፍራ ከአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን በደብዳቤ ቁጥር 0290 2013 በቀን 0510 2013 በተጻፈ ደብዳቤ ከቅይጥ መኖሪያ ቤትነት ወደ መካነ መቃብርነት እንደተቀየረ አረጋገጫለሁ ሲል ገልጿል። በዚህም ስፍራው በአዲስ አበባ ውስጥ እንደመገኘቱ የሕዝብ ሙስሊም መካነ መቃብር በቁጥር በ12ኛ መካነ መቃብርነት እውቅና ሰጥቻለሁ ሲል ነው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እየገለጸው። አክሎም የመቃብር ስፍራው በተመለከተ ተጨማሪ ማስፋፊያ ጥያቄ ለመንግስት ከማቅረብ በተጨማሪ እንደ ሌሎቹ መካነ መቃብሮች ለመካነ መቃብሩ አስፈላጊውን ጥበቃና ድጋፍ እንዲሁም ክትትል እንደሚያደርግም በመግለጫው አካቷል። ከአሁን በኋላ መካነ መቃብሩ ጋር በተያያዘ የሚደረግ ማንኛውም አይነት አጀንዳ ሊቆም እንደሚገባ ያሳሰበው መጅሊሱ ውይይት መማርና መተሳሰብን ዓላማ ያደረገ መልእክቶችን በማህበራዊ ሚዲያ ሆነ በማንኛውም መድረክ እንዳይተላለፉ ጥሪ አድርጓል። በተጨማሪ ማንኛውም የህዝቡን አንድነትና ጥቅም የሚጎዱ አካላት አካሄዶችን ፈጽሞ አልታገጽም ነው አለው። ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሀጅ ኦመር ኢንሪ ስርዓተ ቀብራቸው የተፈጸመው ጥቅምት አስር 2018 ዓ.ም የነበረ ሲሆን በመዛዛቸው መሰረት የተከናወነ መሆኑ የተገለጸ ሲሆን የስርዓተ ቀብራቸው የተፈጸመው አዲስ አበባ ከተማ ውስጥ በሚገኘው ቁርአን በሚያቀሩበት በተለምዶ ሰፈራ ተብለው የሚጠራው አካባቢ በሚገኘው ሀሪማቸው መሆኑ ተገልጿል። ስርዓተ ቀብራቸው ለብቻ በዚህ ስፍራ መከናወኑን ተከትሎ እውቅ የእስልምና ምሁራን እንዲሁም ሌሎችም የተለያዩ ልሂቃኖች በተለይ በአዲስ አበባ መስጂዶች ባደረጉት የጁማ ሁጥባ ጉዳዩ መፍትሄ እንዲበጅለት ጥሪ አቅርበው እንደነበረ የሚታወስ ነው። በስልጤ ዞን የሚገኘው አሰ ሰላም መርከዝ ለሁለተኛ ዙሪያ ያስተማራቸውን የቁርአን ሐፊዞች በድምቀት ማስመረቁ ተገለጸ። በስልጤ ዞን ሳንኩራ አለም ገበያ ከተማ በመርከዝ ሰላም የቁርአን ሕብዝ መካከል ለሁለተኛ ዙሪያ ያስተማራቸውን ሐፊዞች በድምቀት ያስመረቀው ጥቅምት 16 2018 ዓመት ዕለት ነው። ዘንድሮ በአዳሪ 44ና በተመላላሽ 8 በድምሩ 12 ተማሪዎችን በሕብዝና በተለያዩ አጫጭር ኪታቦችን በማስቀረጥ በያሳለፍነው ጥቅምት 16 2018 ዓመት ዕለት በድምቀት አስመረቁ አለ። ተማሪዎቹን ከሀገሪቱ የተለያዩ አካባቢዎች የተውጣጡ መሆናቸው ወደ ትውልድ ቀያቸው በመመለስም የአካባቢውን ማህበረሰብ የተማሩትን ቁርአን እንደሚያስቀሩ በመርከዙ ስራ አስኪያጅ ሸምሱ ሀጂ ጀማል ለሀሩን ሚዲያ ተናግረዋል። በለቱ ተማሪዎች ቁርአን መነባነብ ሆጥ ባዳዋን የቀረበ ሲሆን የቁርአን ሂብዚ ተምረው የጨረሱ ከፍተኛ ውጤት ላስመዘገቡ ተማሪዎችም ሽልማትና ሰርቲፊኬት ተበርክቶላቸዋል። በመጨረሻም መድረሳውን ለማጠናቀቅ የገቢ ማሰባሰቢያ መርሃ ግብር መካሄዱም የደቡብ ስቱዲዮ ባልደረባችን አብደልመጂድ አህመድ ያደረሰን ዘገባ ያመላክታል። በመርሃ ግብሩ ላይም የመካከላዊ ኢትዮጵያ ክልል ስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንትን ጨምሮ ታላላቁ ለማዎች፣ የመጅሊስ አመራሮች፣ ጥሪ የተገላቸው እንግዶችና ወስታዞች እንዲሁም የስልጥ የዞኒ መንግስት የስራ ኃላፊዎች መገኘታቸውን ባልደረባችን አብዱል አብዱልመጂድ ጨምሮ ገልጾልናል። ቡራዩ ክፍለ ከተማ ለሚገኘው ስለ አድን መስጅድ ግንባታ ሚሊ የአንድ ሚሊዮን ብር ድጋፍ ተደረገ። በሸገር ከተማ አስተዳደር በቡራዩ ክፍለ ከተማ በግንባታ ላይ ለሚገኘው ስለ አድን መስጅድ በሰለፍነው ጥቅምት 15 2017 ዓ ም ልት ለግንባታ ድጋፍ የሚሆን የአንድ ሚሊዮን ብር ድጋፍ ተደርጓል። ድጋፉን ያደረገው የደልታ ትራቭል መስከረም 25 ዑምራ ያደረገው ጀማዎች ሰደቀት አልጃሪያ ይሆናል በሚል አዋጥተው ነው ማበረከታቸው የተገለጸው እርክብክብ ምርሃ ግብሩ ላይ። ይህም በቡራዩ በሚገኘው በዚሁ በሰላሁዲን መስጂድ የተካሄደ ሲሆን በምራ ግብሩ ላይም የቡራዩ መጅሊስ አመራሮች፣ የደልታ ትራቭል መስራች እና ስራ አስኪያጅ፣ የደልታ ትራቭል መስከረም 25 የዑምራ ጀማዎች ተወካይ፣ የሰላሁዲን መስጂድ ግንባታ አስተባባሪ ኮሚቴ እና ጀማዎችም ተገኝተው ነበር። የደልታ ተራብር መስከረም 25 2018 ዓ.ም ዕለት የኡምራ ጀማዓ መሪ የነበሩት ሼህ ኑርላህ ሐሚድን በዝግጅቱ ላይ ተገኝተው ባስተላለፉት መልእክትም እንዲህ አይነት በጎ ተግባራት የሚበረታቱና በአላህም የሚወደድ ነው ያለ ሲሆን ለመሰል ተቋማትም አርያ የሚሆን ተግባር ነው ብለዋል። የደልታ ተራብር ባለቤትና ስራ አስኪያጅ ወንድም የኖስ አብዱ በበኩሉ እንዲህ አይነት ኃይረ ስራ ላይ ተሳታፊ መሆናችን መደሰታቸው ደስታችን የላቀ ነው ያለ ሲሆን ወደፊትም ይሄንን ተግባር አጠናክረን እንቀጥላለን ብሏል። ስለ አድን መስጂድ የግንባታ አስተባባሪ ኮሚቴ ሰብሳቢ የሆነ ወንድም ሙባረክ አደም በበኩሉ ስለ አድን መስጂድ የግንባታ ጅማሬ ዋንስቶ ብዙ ሙስሊሞች ተሳትፎ እንደነበር ገልጾ የደልታ ትራብር መስከረም 25 ኡምራ ጀማዎች ያደረጉት ድጋፍ ብዙ ስራዎችን ለመስራት በአስፈላጊው ጊዜ የተገኘ ድጋፍ ነው ብሏል። ስለ አድን መስጅድ ግንባታው በአሁኑ ሰዓት በጥሩ ሁኔታ እየተከናወነ መሆኑ ተገለጸ ሲሆን የቀረው ወሳኝ ምዕራፍ ማለትም የፊኒሽንግ ስራ ሁሉም ሙስሊም ማህበረሰብ በመረባረብ እንዳገዝም ጥሪ ይቀርቧል። ስለ አድን መስጅድ አሁን ባለው መድረሳ ከስምንት መቶ በላይ መደበኛ ተማሪዎች እንዲሁም በርካታ እናቶችን እያስተማረ እንደሚገኝም ነው የተገለጸው። በአዲስ አበባ ከተማ የሚገኘው ተውፊቅ ወይም ፍልሀ መስጅድ ግንባታ ተጀመረ። በአዲስ አበባ ከተማ በቂርቆስ ክፍለ ከተማ ወረዳ ሰባት የሚገኘው ተውፊቅ ወይም ፍልዋ መስጅድ በጊዜ መስጂድ አገልግሎት ሲሰጥ መቆየቱ የሚታወስ ሲሆን መስጂዱ በአዲስ መልኩ ለመገንባት ከአዲስ አበባ ስልምና ጉዳዮች ጋር ከዚህ ቀደም ሚድሮክ ኢንቨስትመንት ግሩፕ ስምምነት ማድረጉ መገለጹ ይታወሳል። መስጂዱ በተሻለ መልኩ ለመገንባትም የአዲስ አበባ ከተማ ስልምና ጉዳዮች ከፍተኛ ምክር ቤትና የሚድሮክ ኢንቨስትመንት ግሩፕ ከዚህ ቀደም ስምምነት ባደረጉት መሰረትም ጥቅምት 14 2018 ዓ ም ልጅ ጀምሮ ግንባታው እንደተጀመረም ነው የተገለጸው። አዲስ ደረጃውን የጠበቀና የተለያዩ አገልግሎቶች ከተሟሉለት ታላቅ መስጂድ በሚድሮክ ኢንቨስትመንት ግሩፕ ሙሉ ወጪ ግንባታው እንደተጀመረ ነው የተገለጸው ነው። በግንባታ ማስጀመሪያ መርሃ ግብሩ ላይም የአዲስ አበባ ስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ ሱልጣን አማን ኤባ፣ ምክትል ፕሬዚዳንቱ ሼህ ማህመድ ሸሪፍ፣ ዋና ጸሐፊው ሻሃቡዲን ሻይኖቫ፣ የእስላማዊ ተቋማት ዘርፍ ተጠሪ ስራ አስፈጻሚ አባል ኡስታዝ አዩብ ደረባቸው፣ እንዲሁም የኔትወርክ ኢንቨስትመንት ግሩፕ ዋና ስራ አስኪያጅ አቶ ጀማል አህመድን ጨምሮም ሌሎችም የተለያዩ ኃላፊዎች መገኘታቸው ተገልጿል። አዲስ አበባ መጅሊስ ፕሬዝዳንት ሸህ ሱልጣን አማን የኢትዮጵያ ባለሀብቶች ሼህ መሐመድ ሁሴን አላሙዲን በኢትዮጵያ ለሚያከናውኗቸው ሁለንተና የላቀ ልማትና ማህበራዊ መልካም ስራዎች ምስጋናቸውን ማቅረባቸው ነው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ህዝብ ግንኙነት ዘገባ የሚያመለክተው ተፈሪቅ መስጂድ ም በ በአጭር ጊዜ ግንባታ ተጠናቆ ለህዝብ አገልግሎት እንደሚደርስ የተገለጸ ሲሆን፣ አሁን ላይ ግን በጊዜያዊ መስጂዱ አገልግሎቱን እንደሚቀጥልም ተገልጿል። አልአሜን ኮሚኒቲ በሂውስተን ቴክሳስ የተሳካ ፈንድራይዚንግ ማድረጉ እንዲሁም ግንባታ ማስጀመሪያ ስነ ስርዓት ማከናወኑ ታወቀ። ሰሜን አሜሪካ በሂውስተን ቴክሳስ የሚገኘው አልአሜን የኢትዮጵያ ኮሚኒቲ ባሳለፍነው ቅዳሜ ኦክቶበር 25 25 ፈንድራይዚንግ ፕሮግራም ማካሄዱም ነው የተገለጸው። ተቋሙ ለገዛው ግዙፍ ቦታ ግንባታ ለማከናወን ነው ለመጀመሪያ ዙር መሰረት የሚሆን የገቢ ማሰባሰቢያ ፕሮግራም ያካሄደው። እዚህ ፕሮግራም ላይም የግንባታ ሂደቱን አጠቃላይ ያለውን ሂደት በተመለከተም ኢንጂነር ሸሪፍ መሐመድ ማብራሪያ ሰጥተዋል። በመቀጠልም በነበረው መርሃ ግብር ላይ ኡስታዝ ዮሱፍ እና ባልደረባችን ጋዜጠኛ አብዱራሂም አህመድ የፈንድራይዚንግ ፕሮግራም ያከናወነ ሲሆን ከታቀደው በላይ ለመጀመሪያ ፌዝ ስራው የሚሆን የፈንድራይዚንግ ፕሮግራም መከናወኑ ታውቋል። ማሳለፍ ነው ሁድ የግንባታ ማስጀመሪያ ስነ ስርዓቱ በኮሚኒቲ አመራሮችና አባላት እንዲሁም በተጋባዥ እንግዶች የተከናወነ ሲሆን ይህ የመጀመሪያ መሰረት መሆኑም ነው የተገለጸው። በቀጣይ ይህንን ተቋም ለማጠናቀቅም በሚካሄደው ሂደት ላይ ሁሉም ሙስሊም ማህበረሰብ እንድረባረብ ጥሪ የቀረበ ሲሆን ሀሩን ሚዲያም በዚህ የስራ ሂደት እስከ መጨረሻው ጊዜ ከጎናቸው የሚቆም መሆኑን ለአስተባባሪዎቹ ቃል መገባቱን የሀሩን ሚዲያ ዋና ስራ አስፈጻሚና መስራች ጋዜጠኛ አብዱራሂም አህመድ ያደረሰን ዘገባ ያመላከታል። እየተከታተላችሁ የምትገኙት ከጁመአ እስከ ጁመአ ፕሮግራማችን ነው። ክብራትና ክብራን ተመልካቾቻችን፣ ይህ ፕሮግራማችን ዘወትር እለተ ጁመአ በየሳምንቱ ወደ እናንተ የሚደርስና ለለፉት ሁለት ዓመት በላይ በሳምንት ውስጥ የሚገኙ በየሳምንቱ አዳዲስ እና ወቅታዊ መረጃዎችን እንዲሁም በሳምንት ውስጥ የነበሩ ክስተቶችን ወደ እናንተ እያደረሰ የሚገኝ ፕሮግራማችን ነው። በዚህ ፕሮግራማችን ላይ ያላችሁን ማንኛውንም ሀሳብ መሆነ አስተያየት በተለያዩ ሀሩን ሚዲያ አድራሻዎች ልታደርሱን ትችላላቸው። በተጨማሪም በዚህ ፕሮግራማችን ላይ ምርትና አገልግሎታችሁን ማስታወቅ የምትሹ የድርጅት ባለቤቶች ተቋማቶች በተለያዩ የሀሩን ሚዲያ አድራሻዎች ልትጠይቁ ልታገኙን ትችላላችሁ። አሁን ደግሞ ከውጭ ያገኘናቸውን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ከጎረቤት ሀገር ሱዳን ነው ይህንን መረጃ የምንጀምረው። አርኤስኤፍ የተባለ በሱዳን በአል ፋሽር ቢያንስ ከሁለት ሺህ አምስት መቶ በላይ ሰዎችን መግደሉም ተገለጸ። የፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ በቅርቡ በሱዳን ምዕራብ ዳፋር ግዛት አልፋ አልፋሽር ከተማን በያዘበት ወቅት ባደረሰው ጥቃት በርካታ ሰዎች ተገድለዋል፣ ሲል የሕክምና ቡድን ተመራማሪዎች ተናግረዋል። በሀገሪቱን ለመቆጣጠር ከሱዳን ጦር ጋር እየተዋጋ ያለው የአርኤስኤፍ ባሳለፍነው ሶስት ቀናት ውስጥ ብቻ ሲቪሎች የተከበበችውን ከተማ ለመሸሽ ሲሞክሩ ቢያንስ 2500 ሰዎችን መግደሉን የሱዳን ዶክተሮች ኔትወርክ አስታውቋል። የሀገሪቱ የእርስ በርስ ጦርነት የሚከታተለው ቡድን ሁኔታው እውነተኛ የዘር ማጥፋት ነው ሲልም ነው የገለጸው። ዓለም ዛሬ እየተመለከተ ያለው እልቂት ከአንድ ዓመት ተኩል በፊት በኤልፋሽር በአስራ አራት ሺህ በላይ ንጹሐን ዜጎች በቦምብ ጥቃት በረሃብና ያለ ፍርድ ቤት ትእዛዝ ሲገድሉ መቆየታቸውን የሚያሳየው ድርጊት ማራ ዘመራው ሲል ቡርኖ የገለጸ ሲሆን ጥቃቶቹ እየተፈጸሙ ያሉት ሆን ተብሎ በተካሄደው የግድያና የሰው ዘርግ የማጥፋት ዘመቻ አካል ነው ብሏል። አርኤስኤፍ በ2023 ጀምሮ ከሱዳን ጦር ህድ ማፋሳሽ እርስ በርስ ጦርነት ውስጥ መግባቱ የሚታወስ ሲሆን በዚህም በ10 ሺዎች የሚቆጠሩ ሰዎች ሲገደሉ ከ12 ሚሊዮን በላይ የሚሆኑ ሰዎች ደግሞ መፈናቀላቸው ተገልጿል። ከ17 ወራት በኋላም እሁድ ዕለት በዳፋር የሚገኙ የሰራዊት የመጨረሻ ምሽግ የሆነው የአልፋሽር አርኤስኤፍ አሸንፏል የተባለ ሲሆን የሱዳን መንግስት ረቡዕ እንዳስታወቀው ከዚያን ጊዜ ጀምሮ በከተማ ቢያንስ ከ2500 ሰዎች በላይ መገደላቸውንና ሰላማዊ ሰዎች ላይ የተፈጸመው ጥቃቶችና ከቤት ወደ ቤት የሚደረጉ ጥቃቶች በተመለከተ ታማኝ ሪፖርቶች ደርሰውኛል ሲልም ነው የገለጸው። በሱዳን እየተካሄደ ያለው እጅግ በጣም የሚያሳዝንና በርካቶችንም እያሳዘን ያለ ሲሆን እንግዲህ ሃሩን ሚዲያ ቤተሰቦችም የሱዳን ወንድምና እህቶቻችንን በድዋ እንድታስታውሷቸው ምልክታችን ነው። የዛሬው ከጁመአ እስከ ጁመአ ፕሮግራማችን ሌላ በቃ ያላችሁበት ያለም ዳርቻ ሰላም ከናንተ ጋር ይሁን። والسلام عليكم ورحمه الله وبركاته ጆሮና አይን የሆነውን ሀሩን ሚዲያ ጎን በመቆም አጋርነታችንን እናሳይ በሀገር ውስጥና በባህር ማዶ አሜሪካ በደራጀ ቦርድ የሚመራው ሀሩን ሚዲያ ለዘመናት ያለብንን የሚዲያ ክፍተት በመሙላትና አገልግሎት አድማሱን በማስፋት ተደራሽነቱን ከጊዜ ወደ ጊዜ እያሳደገ የሚገኝ ማንኛውንም አሳዛኝም ሆነ በጎ ዜናዎችን በመዘገብ በተለያዩ ክፍለ ዓለም ለምንገኝ ኢትዮጵያ ሙስሊሞች ሀገር ቤት ካለው ነባራዊ ሁኔታ ጋር የዕለት ተዕለት እንቅስቃሴዎችን እንድናውቅ አዌርነስ የሚፈጥር አለኝታችን ነው ብንል ማጋነን አይሆንም። ስለሆነም ይህንን ሚዲያ የመደገፍና የበለጠ እንዲሰራ ለማድረግ በማንኛውም መልኩ ከጎኑ የመቆም ኃላፊነቱ የሁላችንም ነው። በዚህም መሰረት ታላቅ የገቢ ማሰባሰቢያ ፈንድራይዚንግ መድረክ ተዘጋጅቷል። ካላንደሮን ማርክ በማድረግ የዚህ ውብና አስደሳች ምሽት ታዳሚ እንዲሆኑ ግብዣችን ነው። በዕለቱም የተለያዩ ጣፋጭ ምግቦችን እያጣጣሙ በቤተሰባዊ መሰናዶች፣ በሚዲያ ትዕይንቶችና በተጋባዥ እንግዶች ታጅቦ በአጠቃላይ ማኅበራዊ ትስስርን በሚፈጥሩ መሰናዶች ዕለቱን አብረውን እንዲያሳልፉ ዕድመ ዝግጅቱ ተጠናቋል። ልጆችን ይዤ በመጣ ይመች ይሆን ብለው በፍጹም እንዳያስቡ፣ ቤቢሲትና መጫወቻ ተዘጋጅቷል። ሲቦርቁ ያመሻሉ። መች ነው ቀኑ ካሉ ኖቨምበር 15 ሰዓቱ ከ3 ፒኤም ጀምሮ፣ ቦታ ኮሌጅ ፓርክ ኮሚኒቲ ሴንተር፣ አድራሻው 5051 ፖርስ አቬኒው ኮሌጅ ፓርክ ሜሪላንድ 20740 መሆኑን እናሳውቃለን። እቢ በሉ ኮዲሁ የመግቢያ ቲኬቶችን ኦንላይን ከተለያዩ ኮሚኒቲ አስተባባሪዎች እና የሀሩን ሚዲያ ሰፖርት ግሩፖች በመግዛት ቦታውን ሴኪውር ማድረጉን እንዳይዘነጉ አክብሮታዊ መልእክታችን ነው። የሀሩን ሚዲያ ቦርድና ኢቨንት አስተባባሪዎች ሀሩን ሚዲያ